ተስፋ ወረቀት ጽፋለው አስፋልት ዳር ማለት ነው። ስማ እና እየጻፍኩኝ ይህ ፊት ለፊት ቢታይ ፎቶ ያንቺ ነው የእኔ ነው። እሺ እና ቁጭ ብዬ የሆነ ወረቀት ስጽፍ ትመጣና ምንድነው? ምናም ምጽፍ ልጥፋ አድርጌ ኧረ ምንም አይደለም፣ ምናም ከዛ ወረቀቱን ትቀበልኝና አስፋልት ዳር ቁጭ ብለሽ ከምጽፊ ነው ወደ ውስጥ እንግባ አትለኝና የሆነ ባዶ ቤት ነው መስታወት ማለት ነው። እንገባለን ውስጥ ከዛ ልክ ውስጥ ስንገባ፣ ኮምፕሊት ቤቱ ሌላ ነው። የሆነ ትልቅ ይሄ የቡና ሲኒ፣ ይሄ ሮኮቦት፣ ጀበና መቀመጫ፣ ምናምን ያለበት የሆነ በቃ በጣም የሚያስፈራ ቤት ነው ብቻ ከዛ እንድስ ማብዬ ስዞር የሆነ ብሩ ራሱ ተወርብሮ ነገር ይዘጋል። እና እንዲህ ከበሩ በኋላ የሰው የራስ ቅል እና እንዲህ በጣም የተወጠረ ቆዳ ላይ ብዙ የተጻፉ ቃላቶች አሉ፣ ከበሩ ጀርባ ማለት ነው። ከዛ አንቺ የት ነው ይዘሽ የሚመጣሹ ምናምን ሲል በጣም የሚያስፈራ ሳቅ እየሳቀች በቃ ሮጣ ጠፋችብኝ እሷ ወደ ውስጥ ነገር ከዛ እንዴች ልጅ ብዬ እሷ በሄደችበት መንገድ ለመሄድ ስሮጥ የሆነ ድምጽ ነው የሚሰማኝ እና አንቺ ጠንቋይ ቤት ተመቶ እኮ በፊት ለፊት በር አይወጣም የሚል ነገር ሰማለሁ። እንዴን ይፈልጊያል መጣው ታዲያ ምንቸገረኛል። እና ዓይኔን ጨፍኜ ቅዱሴ ልሻደ ቅዱስ አዶና ቅዱስ አማኑኤል ምናምን እያልኩኝ ልክ ሮጬ እንዲህ የወጣው ነገር ይመስለኛል። ዓይኔን ስገልጥ የሆኑ ዘመድ አካባቢ ማቃቸው እንዲ ባዳም ልኮ የሚያመልኩ ሰዎች አሉ፣ እና በእነሱ ቤት ጋር ነው የወጣሁት ማለት ነው። ደግሞ እዚህ ምናመጣኝ ምናምን ስል መቃው ምንትን ነው ይሄ ነገር መስታወት ማየት ወደ ሆነ ቤት፣ ወደ ባዶ ክፍል ቤት መግባት፣ ልጅቷ ወደ ራሷ ሀሳብ እያዞረችሽ ነው። እሷ የምታስባቸው ነገሮች ወይም ፍላጎቶቿን በአንቺ ላይ ለማስፈጸም ትፈልጋለች። በመስታወት ውስጥ ለምሳሌ መስታወት ስትመለከች መልክሽን፣ የራስሽን መልክ ማየተተሽ፣ የሌላ ሰው መልክ ካየሽ የሚያሳየው ምንድን ነው? ያ ሰው እኔን ይህኝ ተመልከችኝ፣ ወይም ደግሞ ለእኔ ትኩረት ስጪ እንደማለት ነው። እና ወደ እጅሽን ይዛ መግባትም ልክ እንደዚያው የሚቆጠረው ወደዛ ቤት ይዛሽ ገባች። እኔ በእኔ መንገድ ሂጂ፣ በእኔ ቦታ ሂጂ፣ እኔ እንደምልሽ በእኔ መስመር ሂጂ ማለቷ ነው እና የእሷን ሀሳብ ልታሰርጽብሽ እና ልታጋራሽ የምትፈልገው ነገር አላት። ግን ጥሩ መንገድ እንዳልሆነ ማሳያ ነው። ቡና ስለሆነ ወይም የሚያስፈራ ቤት ስለሆነ ሳይሆን የተናገረች ድምፅ ራሱ ምስክር ነው። ወደዚህ ተመጥቶ በፊት ለፊት አይወጣም ማለት ስትወጪ ያው ምን አይተሽ እንደወጣሽ ስለሚያውቅ ፊት ለፊት አትውጪ፣ ወይም ደግሞ ዝም ብለሽ አታውሪ፣ ደብቂ እንጂ ሀሳባችን አትናገሪ ብሎ መንፈሱም እንትን እያለሽ ነው። ስለዚህ የሆነ ሳታውቂው የገባሽበት የጓደኞችሽን አካሄድ በትምህርት ቤት ላይፍ ይሆናል። በሰንበት ቤት እንኳን ሊሆን አይችልም። ያው እንደማይሽ ሰንበት ተማሪ እንደሆነሽ ነው የምረዳው። አይደለም እንትኑ እና በትምህርት ቤት ላይፍ ባይሆንም በአለማዊ በመንደር በትምህርት ቤት በሆነ አጋጣሚ ብቻ የተዋወቅሻት የቀረብሻቸው ጓደኞችሽ በራሳቸው ሀሳብ ሊያስኬዱሽ ሞክረው የተረፍሽበት ሁኔታ ነው ያለው። ለምን በእነሱ መንገድ ሄደሽ ነበረ። አሁንም ልጅቷ ወደ ሄደችበት ነው። ስትሄጂ ድምፅ የሰማሽው እና የሆነ የሄድሽበት አካሄድ ነበር እና እንድትጠነቀቂ፣ ወይም ደግሞ ስትጸልይ፣ ስትሰግጂ በተለይ አሁን የትምህርታችንን ሰምተሽ መጸለይ መስገድ ጀምረሽ ከሆነ እና ይህን ህልም ያሳየች፣ ለምንድ ነው በዚህ አጋጣሚ ነው የገባሁት የራሴን ሀሳብ ላሰርጽብሽ ሲሞክር ስሞክር እየገባ መንፈስ ነው ብሎ እየጠቆመሽ ነው። አንዳንድ ጊዜ መናፍስቶች መቼ እንደገባ ለማሳየትም ጥረት ያደርጋሉ። በጠይቂውም አለሁኝ እኔ ማለት ደግሞ በዚህ በዚህ በዚህ አይነት ሁኔታ የገባሁኝ ነኝ ብሎ ጥቆማም ይሰጣል። ከዛም አንፃር ነው እና አለ እንደዚህ አይነት የሄድሽበት መንገድ አለ የተሳሳትሽበት ያው ብዙ ብዙ ተሳስቼ ሄድኩባቸው መንገዶች ነበሩ። ግን እግዚአብሔር ይመስገን አሁን ብዙም እያወቅኩም ስመጣ አንዳንድ መንፈስ ምንም እየተያዘ ብቻ አሁን የሆነ ጥሩ ነገር ላይ ያለው ይመስለኛል በእግዚአብሔር እርዳታ። ስለዚህ አሁን መንገድሽን አስተካክለሻል፣ መንፈሱን ግን ማሰር አለብሽ። ይሄ መንፈስ ማውራት ይችላል ማለት ነው። በፊት ለፊት አትውጪ ማለት እኮ አታውሪብን ስለኛ። ይኸው አሁን እያወራሽ አይደል ስለኛ። ይሄ እንግዲህ ስለ መንፈሱ በዚህ ገብተሽ በሚያስፈራ በር በኩል ገብተሽ ባዶ በሚመስል ምንም ችግር አለበት ብለሽ ሳታስቢ ከገባሽ በኋላ ግን ቤቱ የሚያስፈራ ሆነብሽ። ያ የሚያሳየው በፊት ለፊት በር አትውጪ ማለቱ ምንድን ነው? አታውሪብን ፊት ለፊት ስለኛ ምንም ነገር አታውሪ እያለ ነው። በተቻለሽ መጠን ደግሞ አንቺ የምታውቂውን እውቀት ለሰዎች መናገር ነው እና አትመስክሪ ነው፣ ዞሮ ዞሮ አትናገሪብኝ ነው። ይሄ ነው። ሌላም ይሄናውን ትምህርት በደንብ ማለት ትምህርቱን በደንብ እየሰማሁ ምናምን ከመጣሁኝ በኋላ አንዳንድ ጊዜ በጣም ላይክ ይፈታተልኛል። ጸበል ስጠመቅ ምናምን ይጮሃል፣ አይናገርም፣ ምናምን በጣም ያስቸግረኛል። ብቻ እዛ እየሰገድኩኝ እየቀጠቀጥኩኝ ማን እንደሆን በህልሜ አሳየኝ በሉ ያው እንደተማር ነው ማለት ነው እንደዛ እያልኩኝ ያልኩኝ ስተኛ አንድ ቀን በህልሜ ምናየው በተደጋጋሚ እዛ የምጠመቅበት ቤተክርስቲያን ውስጥ የሆነ የበረከት ስራ ስሪ ምናምን ብለው የሆነ ብዙ የጸሎት መጽሐፍ ይሰጡኛል። እያዞርኩ እንድሸጥ ነገር ማለት ነው። ከዛ እቀበላቸውና መጽሐፉን የጸሎት መጽሐፎች ናቸው። የሆነ አይነ ጥላም የሚል መጽሐፍ ውስጥ እገልጦና መጽሐፉን ይሄን ከቨር ፔጁን ማለት ነው እደረድራቸዋለሁ መጽሐፎቹን ከዛ በደንብ አስተካክዬ ሰው እንዳያቸው ነገር አድርጌ ከበር ፔጁን እሸፍነውና አንድ ሁለት መጽሐፍ ይሄ ለይምሰል ከጎን ቁጭ ቁጭ አረጋለሁ። ከዛ እንደዛ አድርጌ ዞር ስል የሆነች እማቃት ልጅ ነች። ብዙም ትውውቅ የለንም በትንሹ ነው የምንተዋወቀው። እና እሷ የሆነ መንፈሷ ተይዞላት ነገር እየጮኸች ይመስለኛል። እኔ ድል መተትነኝ እድሏን ፈልጌ ነው ያለች። በጣም ስጭ በቃ እንዲህ እሳማታለሁ እና እሷ እንደሆነች አስባለሁ እግሯን ነው ማየው ከዛ ዝም ብዬ የሰማት እኔ ማልቀስ ጀምራለሁ። ወይ እኔ መብራን ነይንም ፍቺኝ በቃ ምናምን እያልኩኝ ከዛ ሳለቅስ የእሷን የሻይ ኑርላስና ቄሱ መጥተው እኔን እያዩኝ ይሄ ለእኔ እንደማዘን ነገር ሆኖ በጣም ያለቅሳሉ። እና እምባቸው በጣም ይታየኛል ሲያለቅሱ ማለት ነው። እና በቃ መልካም ይኸውልሽ፣ አሁን የሚያሳየው አንደኛ ለልጅቷ ይቅርታ እንድታደርግላት። ምንም እንኳን ወደ ተለያዩ ቦታ የወሰዱች ጓደኞች ካሉ አትዘኝባቸው ብትቺ ደግሞ አሁን ስለ አይነጥላ ምናምን የሚጠቆሙ መጽሐፍቶችን ሰው እንዲያነብ ብታረጊ በዘዴ በሲስተም ነው እኮ አደለ። በህልም ያየሽው እንዴት አድርገሽ ሰው እንዲያነበው በአገልግሎትሽ ነው ደግሞ ያሳየሽ። እና እህቶችሽን በአንቺ ዙሪያ ያሉትን እህቶችሽን እና በቅርበት በጥሩ ባልሆነ መንገድ የምታውቂያቸውን እህቶችሽን ወደ መስመር እንዲመጡ ብትመክሪያቸው ይድናሉ እያለሽ ነው እግዚአብሔር፣ እንደሚድኑ ማሳያ ነው ተያዝኩኝ በዘዴ ነው ደግሞ የሚያዘው። በቀጥታ በገሃድ አውርተሻቸው ሳይሆን በሲስተም አውርተሻቸው ይሰሙሻል። እኔንም ይቅር በለኝ ማለትሽ ደግሞ ቂም እንዳልያዝሽባትና ቂም መያዝ እንደሌለብሽ ፣ አሁንም እነሱ ናቸው ያሰናክሉኝ የሚባለውን አመለካከት አቆመሽ፣ ይቅር በለኝ ጌታ ሆይ ብለሽ ልክ እሷ ስትፈወስ፣ አንቺ ይቅር በለኝ ስትይ ቄሱ ማልቀሳቸው፣ ልበ ንጹሐን ይቅር የሚሉ ብፅዋን ናቸው የሚለው ቅድም ያነበብኩት አለ፣ ማቴዎስ ወንጌል ምዕራፍ አምስት ላይ እሱን በተመለከተ አንቺ ላይ እግዚአብሔር ስራ መስራት ይፈልጋል። ጓደኛሽን ይቅር በማለት ብቻ ወይም በአንቺ ዙሪያ ያሉትን እህቶች የበደሉሽ ካሉ ይቅርታ በማድረግ ብቻ እነሱ እንዲድኑ ማድረግ ትችላለሽ። ትምህርቶች በመስጠት ይቅርበልኝ እያልኩኝ ሳይሆን ሳለቅሰ የነበረው በቃ እኔንም ፍቺኝ ማለት ልክ ነው የሆነ የእኔንም ችግር አስወግጅልኝ አይነት ነገር ነው። ልክ ነው እኮ አስወግጅ። በእርግጥ ይቅርበልኝ፣ አቤቱ ይቅርበልኝ ብያለው ስትኝ ነው እንደዚ አልኩት። ግን የእኔንም ፍቺኝ ስትይ እነዛ ሰዎች ሲፈቱ ያየሻቸው ሰዎች፣ የሚድኑ ሰዎች ናቸው። ወደው አይደለም ተይዘው ነው። ልክ አንቺ ዛሬ እንደነቃሹ እነሱ ነቅተዋል ማለትም ጭምር ነው። እነሱም ይገባቸዋል። የሚያዝ መንፈስ ነው ጉዳዩ፣ ደግሞ የመንፈስ ጉዳይ ነው ማለት ነው። እና በዘዴ በሲስተም በጥንቃቄ በጥበብ ብትይዣቸው ብትያቸው ይፈታሉ እና ደግሞ ሌላው ትልቁ ማሳያ እነሱ እንዲድኑ ብታረጊና ይቅር ብትያቸው አንቺ ትፈቻለሽ ትድኛለሽ ማለትም ጭምር ነው ፍቺኝ ማለትሽ አንቺም ትድኛለሽ ይቅር መጀመሪያ ይቅር ታርጊ ነው ምን ይላል መጽሐፍ ቅዱስ ማቴዎስ ወንጌል ላይ ለቤተ ክርስቲያን መባ ከማምጣት በፊት መጀመሪያ መባህን አስቀምጥና ሂድና ወንድምህን ወይ እህትህን ታረቅ፣ ወይም እህትሽን ወንድምሽን ታረቂ። ከዛ መጥተህ መባህን አስገባ፣ እሱም በእግዚአብሔር ዘንድ ተቀባይነትን ያገኛል ይላል። ስለዚህ ድህነት ለማግኘት ብዙ ጊዜ ተቀባይነት ለማግኘት ማስወገድ የሚገባንን አንዳንድ ነገሮች እና መፈፀም የሚገባን ነገር መርሳት የለብሽም ነው ጉዳዩ። ያ እና አንድ የደረሰ ጥያቄ ነው፣ መንፈስ ሲጮህ ማለት ነው። አንደኛ ለምንድን ነው ማንነቱን አልናገርም ብሎ የሚያስቸግረው እና የማይታውረው ለምንድን ነው? ሙሉ በሙሉ የሆነ ሄድ መለስ የሚያደርገው? አዎ ማንነቱን የማይናገረው የሚስጥር መተት ከሆነ አንደኛ የሚስጥር መተት ማለት ጓደኛ፣ ጎረቤት፣ ዘመድ፣ የቅርብ ሰው ካስደገመ እንዳይጋለጥ መንፈሱ በተቻለው መጠን ቻል ያደርገዋል። ከተጋለጠ እዛው አጠገብሽ ነዋ። እሷን እቼ የላከችኝ ወይም እሱን የላከኝ ወይም ስም ጠቅሶ የምታውቂው ሰውን የላከኝ ካለ አስቸጋሪ ነው። ስለዚህ መንፈሱ በጣም ይጨነቃል። እዛው አጠገብ የሴትዮዋን ባህሪ ነው ይዞ የሚጮኸው። እንዳይናገር የከለከለው ነገር ኖሮ አይደለም አይከለክለውም። ግን የልጅቷን ባህሪ ይዞ ነው የሚመጣው፣ ወይም የልጁን። አጠገብሽ ያለውን ሰው ያንን ባህሪ ይዞ ስለሚመጣ ወይኔ ባልተጋለጥኩኝ፣ ጌታ ሆይ ባክን አድነኝ ካለች አስቢ፣ እሷም ወደ አምላኩ እየጸለች ነው፣ ወይም እሱም ወደ አምላኩ እየጸለየ ነው። አጥፍቻለሁ፣ ይቅር በለኝ፣ አታጋልጠኝ ካለ አይጮሁም። ማነው አይናገርም፣ ስም አይጠቅስም። የእግዚአብሔር ምህረቱ ይሄ ነው ከባቴ አበሳ ይባላል። ኃጢአትን ሸፋኝ ለምን ይቅር በላይ ብላ ንስሐ ገብታበት ከሆነ ጉዳዩ ላይ እንዴት ነው ታዲያ እሷን እቼ ላከችኝ ብሎ የሚያጋልጠው እግዚአብሔር? ታዲያ ቅን ፍርድ ፈረደ እንደ እንደዚ ከሆነ ግልጽ ነው አይደለ? አንዴ። ሁለተኛ ነገር ደግሞ የሚስጥር መተት የሚለውን ታይውና፣ ዛር አይነ ጥላ፣ ወይም ደግሞ ለዘመናት ሲገበርለት የነበረ ከማህፀን ማህፀን ከአይምሮ አይምሮ እየተሻገረ በየዘሩ ሲቀጥል የመጣ መንፈስ ቶሎ አቤት ብሎ አይጠራ፣ አይጮሁም። በጣም ብዙ ሰራዊቶችን ካስረከበ በኋላ ብዙ መናፍስት ከታሰሩ በኋላ መጨረሻ ላይ ልክ እንደ መኪና ማለት ነው እንደ ሞተር እንደሚራገፈው ብዙ ነገሮቹ ካለቀ በኋላ የመኪና ሞተር የሚቀረው ልክ እንደዛ ማለት ነው መንፈሱ ዋናው መንፈስ አፍኖ ከያዛቸው አይናገሩም አይጮውም አንዳንድ ጊዜ እንዲያውም ጸበል ቦታ ላይ ምን ያጋጥመኛል መላከ መንክራት ጉባኤ ላይም መተቱ ቶሎ ይጋለጣል ወይም ልክፍቱ ልክስክሱ ምናምን ቶሎ ይጋለጥና ማን ማን አለ ሲባል ያው አድፍጠው ነው እንጂ። ዛሩም አለ፣ ቡዳውም አለ፣ ምን አለ ይላሉ። ጸጥ ይላሉ። ሌሎቹ ጸጥ ይላሉ። ግንባር ተመትቶ በመቁጠራ ተሸልጦ ምናምን ነው አቤት የሚለው። ለምን መጋለጥ አይፈልግም። ሌላው ደግሞ አንቺ ውስጥ ሆኖ ግን ደግሞ መውጣት የሚችል መንፈስ ደግሞ አለ። ወጥቶ ዛፍ ላይ፣ ሽንት ቤት የሆነ ቦታ መደበቅ የሚችል መንፈስ ስትቀጠቅጭ አይናገርም። አንቺ ራስሽ ነው የምትመችው። ልክ ጸሎትሽን ስጨርሽና ስትነሽ ወደ ቴሌቪዥን ወደ ሶፋ ስትሄጂ ደግሞ መቶ ደግሞ መልሶ ግብት ይላል። የገባ ወጣ የሚል መንፈስ አለ። ገድላት ላይ ስንክሳር ላይ ስንት ብዙ ቦታ አለ። መጽሐፍ ቅዱስ ውስጥ ራሱ ከሰው አንድ መንፈስ ከሰው ይወጣል መልሶ ተመልሶ ይገባል ይላል። ዓይነ ስውሩን እንትኑን የታመመውን አባትየው ልጁን ይዞ መጥቶ ውጣ ላሃለው ከእንግዲህም ተመልሰ እንዳትመጣበት ብሎ የተናገረው ተመልሶ ስለሚመጣ ነው። ስለዚህ አንድ መንፈስ ስትቀጠቅጪ አቤት አቤት ብሎ ካልተናገረና ሚስጥሩን ካላወጣ የሆነ አንድ ባንቺ ጋም ጉድለት ይኖራል። መንፈሱም ማናዘዝ ያልቻልሽበት መንገድ እንደዛ ነው የሚሆነው። ሌላው ደግሞ ምንድን ያልሽኝ መንፈሱ ለምን አይናገርም? ይጮሃል፣ ይጮሃል እንትን ይላል። ግማሽ በግማሽ ግማሽ በግማሽ ሄድ መለስ አይነት ነገር እንዳይጎዳሽ ነ አሁን እግዚአብሔር ጠባቂ መልአክም እኮ አለ እኮ እንዳይጎዳሽም እንድታስተውይም ጮሻል። አሁን ለምሳሌ ጮሃል ብሎ ሲነግሩኝ ስለማልጠራጠር ጮህ ያለው ብዬ ተቀበልኩ። አንዳንዶቹ ደግሞ አሁን እኮ ጮኸ ነበረ፣ እንደዚህ እንደዚህ ብለህ ለፈለፍክ ሲሉት እኔ አረን ያልጮህኩም ብሎ ክዶም ይሄድ ሰው አለ። ስለዚህ ከልብሽም ሁኔታ አንጻር እንድትሰሚው ነው፣ ግማሽ ድምፅሽን ራስሽ እየታወቀሽ የምትሆኝውን ነገር መቆጣጠር አትሽም። እጅሽ ይወራጫል፣ አፍሽ ይናገራል፣ ሰውነትሽ እንደፈለገ ይለመጣል፣ ያጓራል ግን መቆጣጠር አትችም ግን ይታወቅሻል ደግሞ ያ ምንድን ነው ለምንድን ነው እንደዚህ መሆነው ሳልፈልግ ብለሽ ራስሽን